ውድ የቻናል የቤተሰቦች እንደምን አላችሁ ዛሬ ሰውነታቸው ውስጥ ከፍተኛ የሆነ የጮማ ክምችት ያለባቸው ሰዎች መመገብ ያለባቸው ምግቦች ምን ምን ሊሆኑ ይገባል የሚለውን ሊነግራችሁ ነው የመጣው በሀገራችን አንድ አባባል አለ እሾህን በእሾህ ይባላልና እሾህን በሾህ በህክምናው ደግሞ ምን አይነት ጥቅም አለው እሾህን በሾህ የሚለው አባባል እሾህ የወጋው ሰው ያንን እሾህ ለማውጣት ሌላ እሾ ተጠቅሞ የወጋውን እሾ ሊያወጣው ይችላልና በህክምናው ደግሞ ይህ አባባል የሚሰራበት አጋጣሚ አለው የሚለውን ምላሽ የምናገኝበት ነው ማለት ነው። ከፍተኛ የሆነ የኮሌስትሮል ክምችት ደማቸው ውስጥ ያለባቸው ሰዎች በተለምዶ ከፍተኛ የሆነ የፋት ክምችት ያላቸው ምግቦች መመገብ የለባቸውም ተብሎ ይታመናል ይህ በፍጹም የተሳሳተ አመለካከት እንደሆነ ዛሬ ላስረዳችሁ ፈልጋለሁ እነዚህ ከፍተኛ የሆነ የኮሌስትሮል መጠን ደማቸው ውስጥ ያለባቸው ሰዎች በብዛት ህክምና ላይ ያሉ ክትትል ላይ ያሉ ወይም ደግሞ ላይፍስታይል ሞዲፊኬሽን ላይ ያሉ ሰዎች መመገብ አለባቸው ተብሎ የሚታመኑ ወሳኝ ምግቦች አሉ እነዚ ምግቦች ተራ በተራ የምናያቸው ይሆናል እነዚህ የምነግራችሁ ምግቦች በውስጣቸው ከፍተኛ የሆነ የፋት ክምችት ያላቸው ወይም ደግሞ የፋት ይዘት ያላቸው ሲሆኑ ነገር ግን ሰውነታችን ውስጥ ያለውን ባድ ኮሌስትሮል ወይም ደግሞ ለጤና አላስፈላጊ የሆነን የኮሌስትሮል መጠን በመቀነስ ከፍተኛ የሆነ አስተዋጽኦ አላቸው ተብሎ ይታመናሉ። ስለዚህ ከፍተኛ የሆነ የጮማ ክምችት ሰውነታቸው ውስጥ ያለባቸው ሰዎች ሙሉ በሙሉ ስብ ነክ የሆኑ ምግቦችን መመገብ የለባቸውም የሚለው አስተምህሮ በፍጹም የተሳሳተ መሆኑን እንድታውቁ ፈልጋለሁ። ስለዚህ ስድስት ዋና ዋና ምግቦችን እነግራቸዋለሁ። እነዚህ ምግቦች በውስጣቸው ፋት አላቸው ወይም ደግሞ ስብ ይዘት አላቸው። ነገር ግን ከፍተኛ የሆነ የኮሌስትሮል መጠን ደማቸው ውስጥ ያለባቸው ሰዎች ቢመገቧቸው ያንን የኮሌስትሮል መጠን በመቀነስ አላስፈላጊ የሆነ የጤና እክልን በመቀነስ በኩል ከፍተኛ የሆነ የጤና ጥቅም አላቸው ተብሎ የሚታመኑ በጥናት የተረጋገጡ ምግቦችን ነው ይችላቸው የመጣሁት። አንደኛው አቮካዶ ነው። አቮካዶ ከፍተኛ የሆነ የስብ ክምችት በውስጡ የያዘ ሲሆን በተለይ ሞኖ አንሳቹሬትድ የሚባለ የፋት ዝርያዎችን ወይም ደግሞ የስብ ዝርያዎችን በውስጡ ይዟል። ይህ ሞኖ አንሳቹሬትድ ፋት የሚባለው የስብ አይነት ኤልዲኤል የሚባለውን የኮሌስትሮል መጠን ከደም ውስጥ በመቀነስ ጤናማ የሆነ የኮሌስትሮል መጠን ሰውነታችን ውስጥ እንዲኖር በማድረግ በኩል ከፍተኛ የሆነ አስተዋጽኦ አለው። እንዲሁም አቮካዶ ሀይ ፋይበር ወይም ደግሞ በፋይበር ከፍተኛ የሆነ ክምችት ካላቸው ምግቦች ውስጥ የሚመደብ ሲሆን ይህ ከፍተኛ የፋይበር ክምችት ወደ ሰውነታችን በምግብ መልኩ የገባውን የፋት አይነት በአንጀት በኩል አብዞርብ እንዳይደረግና በቀጥታ በጽዳጅ መልኩ እንዲወገድ በማድረግ ሰውነታችን ውስጥ የሚኖረውን የፋት ክምችት ጤናማ እንዲሆን ያደርጋል ማለት ነው። ሁለተኛው የአሳ ዘይት ወይም ደግሞ ኦሜጋ ስሪ ነው። የአሳ ዘይት ወይም ደግሞ ኦሜጋ ስሪ በውስጡ ከፍተኛ የሆነ የፋቲ አሲድ ክምችት ወይም ደግሞ ይዘት አለው። በተለይ ፖሊ አንሳችሬትድ ፋትስ የሚባሉትን በውስጡ የያዘ ሲሆን ትራይገላይሰራይድ የሚባለውን ለሰውነታችን ጎጂ የሆነውን የኮሌስትሮል መጠን ከሰውነታችን ውስጥ በመቀነስ ጤናማ የሆነ የስብ ክምችት ሰውነታችን ውስጥ እንዲኖርና ጥሩ የደም ዝውውር እንዲኖረን በማድረግ ከፍተኛ የሆነ የጤና አስተዋጽኦ አለው። ኦሜጋ 3 ኮሌስትሮል መጠናቸው ከፍተኛ ለሆነባቸው ሰዎች በሕክምና ደረጃም የሚታዘዝ መድኃኒት ነው። በሰፕሊመንት መልኩ ይህንን ኦሜጋ 3 የሚወስዱ ሰዎች በተለይ ከፍተኛ የሆነ የኮሌስትሮል መጠን ያለባቸው ሰዎች ሰውነታቸው ውስጥ ያለውን የኮሌስትሮል መጠን በተለይም ትራይግላይሰራይድ የሚባለውን በመቀነስ ጤናማ የሆነ የደም ዝውውር እንዲኖራቸው ማድረግ ይችላል ማለት ነው። ሶስተኛው አጃ ነው። አጃ በውስጡ የተለያዩ የፋት ወይም ደግሞ የስብ አይነቶችን የያዘ ሲሆን ኤልዲኤል የሚባለውን የኮሌስትሮል መጠን በመቀነስ ይታወቃል። አንድ ሰው አጃን ለ28 ተከታታይ ቀናት ቢመገብ ሰውነቱ ውስጥ ያለውን የኤልዲኤል ኮሌስትሮል መጠን በ116 ፐርሰንት መቀነስ እንደሚችል ጥናቶች ያረጋግጣሉ። አራተኛው ሱፍ ነው። ሱፍ በተለያዩ ቫይታሚኖች፣ ሚነራሎችና የፋት ወይም ደግሞ የስብ ዝርያዎች የበለጸገ የምግብ አይነት ነው። እንዲሁም ደግሞ ሀይ ፋይበር ወይም ደግሞ ከፍተኛ የፋይበር ክምችት አላቸው ተብሎ ከሚታሰቡ ምግቦች ውስጥ አንዱ ነው። ይህ የፋይበር ክምችት ደግሞ ሰውነት ውስጥ የሚገባውን በምግብ መልኩ ወደ ሰውነታችን የምናስገባውን የኮሌስትሮል መጠን አብዞርብ እንዳይደረግና በቀጥታ በጽዳጅ መልኩ እንዲወገድ በማድረግ ሰውነታችን ውስጥ ያለውን የኮሌስትሮል ከምችት ጤናማ ያደርገዋል ማለት ነው። ሌላው እና አምስተኛው ለውዝ ነው። ለውዝ አንሳቹሬትድ ፋቶችን በውስጡ የያዘ ነው። እንዲሁም ደግሞ ሀይ ፋይበር አላቸው ከሚባሉት ምግቦች ውስጥ ነው የሚመደበው። ኮሌስትሮል መጠንን በመቀነስ አብዞርብ እንዳይደርግ በማድረግ እና በቀጥታ በጽዳጅ መልኩ እንዲወገድ በማድረግ ሰውነት ውስጥ የሚኖረውን የፋት ክምችት እንዲስተካከል ያደርጋል። ስድስተኛው ሶያ ቢንስ ነው። ሶያ በ2019 ላይ በተደረገ ጥናት 25 ግራም ሶያን አንድ ሰው እየተጠቀመ ለ6 ሳምንታት ያክል ቢቆይ ሰውነት ውስጥ የሚኖረውን የኤልዲኤል ኮሌስትሮል መጠን በ3 እስከ 4 ፐርሰንት ያክል መቀነስ ይችላል ብሎ ይዘወጥቷል። ስለዚህ ሶያ ቢን ስንመጠቀም ሰውነት ውስጥ ያለውን የኮሌስትሮል መጠን በመቀነስ ጤናማ የሆነ ሰውነት የስብ ክምችትና የደም ዝውውር እንዲኖር በማድረግ ጤናማ የሆነ አስተዋጽኦ አለው ማለት ነው። ስለዚህ እነዚህ የነገርኳቸው ስድስት የምግብ አይነቶች በውስጣቸው የስብ ክምችት ያላቸው ወይም ደግሞ የስብ ይዘት ያላቸው ነገር ግን ሰውነታቸው ውስጥ ከፍተኛ የሆነ የስብ ክምችት ያለባቸው ሰዎች ቢመገቧቸው ሰውነታቸው ውስጥ የሚኖረውን የስብ ክምችት በመቀነስና ጤናማ የሆነ የደም ዝውውር እንዲኖር በማድረግ ከፍተኛ የሆነ ጤናማ ወይም ደግሞ አሁንታዊ አስተዋጽኦ አላቸው ተብለው ይታመናሉ። ምግቦች የያዙት የፋት ክምችት ጤናማ የፋት አይነት ሲሆን ሰውነታችን ውስጥ የሚኖረውን ባድ ኮሌስትሮል የሚባለውን በመቀነስ እና ጤናማ የሆነ የፋት ክምችት እንዲኖር በማድረግ በኩል ከፍተኛ የሆነ አስተዋጽኦ አላቸው። ስላዳመጣችሁኝ ከልብ ከልብ አመሰግናለሁ። ሰብስክራይብ አላደረጋችሁ ተመሳሳይ ቪዲዮዎች ለወደፊት እንዲደርሷችሁ ሰብስክራይብ አድርጉ። ላይክ ሼር አድርጉልኝ። እንዲሁም ሀሳብ አስተያየት ካላቸው ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።